ብሪያን ኢምቦሞን ግን ከብሬንትፎርድ ለማስፈረም ማንቸስተር ዩናይትድ ያው ጥረት እያደረገ መሆኑ መረጃዎች ወጥተዋል። ለአቋም መፈተሻ ጫወታ ወደ ሩቅ ምስራቅ የተጓዘው ማንቸስተር ዩናይትድ መሸነፉ ይታወቃል እና እዛም አነጋገሪያ ጉዳዮች ነበሩ። አርሰናልን በተመለከተ ያው በርካቶችም ስለጠየቃችሁን ቤንጃሚን ሼሽኮን ለማስፈረም የመጀመሪያ ንግግር ጀምረዋል የሚል መረጃ ቢልድ ይዞ ወጥተዋል። በጣም አሪፍ ይመስለኛል። የአርሰናል የረዥም ጊዜ ኢላማ ነው። በተለይም ደግሞ አሰልጣኙ ሚካኤል አርቴታ ይህንን ተጫዋች ይፈልገዋል። በቁመት ዘለግ ያለ ግን ደግሞ ፈጣንና ጠንካራ ተጫዋች ነው። በብሔራዊ ቡድንም በክለብ ደረጃም በተከታታይ ዓመታት ድንቅ አቋሙን ማሳየት ችሏል። ሀያ ሁለት ዓመቱ ነው። ግን በደንብ በትልቅ ደረጃ ተጫውቷል። ልምድም አለው እና አርሰናል ቢያስፈርመው ይጠቀምበታል። ምንም ጥርጥር የለ። ፕሪሚየር ሊጉም የሚሆን ተጫዋች ይመስለኛል። ለሼሽኮም የአርሰናል የአርቴታ ቀዳሚ ምርጫ ነው። ሌላኛው ተጫዋች ደግሞ ጊዮኬሬሽ ነው። ይህ የስፖርቲንግ ሊዝበን አጥቂ ደግሞ በቤርታ በስፖርቲንግ ዳይሬክተሩ የሚፈለግ ነው። አሁን በአርሰናል ቤት ውስጥ ክፍፍል ተፈጥሯል የሚል መረጃ ዴሊ ሜል ይዞ ወጥቷል። ቤርታን ጨምሮ የተወሰኑ ሰዎች ቪክተር ጊዮኬሬሽ ቢመጣ የአርሰናልን ችግር ይቀርፋል፣ ሁነኛ ጎል አስቆጣሪ ነው የሚል እምነት አላቸው። ሚኬል አርቴታን ጨምሮ ደግሞ የተወሰኑት ቤንጃሚን ሼሽ ከሆኑ ትክክለኛ አቂ ለአርሰናል የሚሆነው ለፕሪሚየር ሊጉ የሚሆነው እሱ ነው በሚል አቋም ይዘዋል የሚል መረጃ ነው የወጣው። ጊዮኬሬሽን በተመለከተ እነ ቤርታም ምንም እንኳን እየተጫወተ የሚገኘው በፖርቱጋል ፕሪሚየራ ሊጋ ቢሆንም ፕሪሚየራ ሊጋውና የእንግሊዝ ፕሪሚየር ሊግ ልዩነታቸው ግልጽ ቢሆንም በእንግሊዝ አሁን የእንግሊዝ ፕሪሚየር ሊግ በአውሮፓ አሁን ቁጥር አንድ ሊግ ነው እየተባለ ነው የስፔን ላ ሊጋ፣ የጣሊያን ሴሪያ፣ የጀርመን ቡንደስ ሊጋና የፈረንሳይ ሊግ አንድ ናቸው። ከአንድ እስከ አምስት ያለው ደረጃ ውስጥ የሚገኙት በደረጃ ሳይሆን ያስቀመጥኳቸው አምስቱ እነዚህ ናቸው። ከነዚህ ውጭ ነው የሚገኘው የፖርቱጋል ፕሪሜራ ሊጋና አንደኛ በሁለቱ ሊጎች መካከል ያለ ልዩነት ሰፊ ስለሆነ፣ በእንግሊዝ ያለው አጫወት ደግሞ በጣም ኃይልን የሚጠይቅም ስለሆነ በዚህ ሊግ መጥቶ ውጤታማ የመሆን እድሉ አነስተኛ ነው የሚል አቋም ያላቸው አሉ። ግን ደግሞ እነ ቤርታ የአካል ብቃትን በተመለከተ በፖርቱጋል ፕሪሜራ ሊጋ ብቻ ሳይሆን በቻምፒየንስ ሊጉ በትልቁ ውድድር ላይ የአውሮፓ ግዙፍ ክለቦች በሚሳተፉበት ቁጥር አንድ ውድድር ላይ አቋሙን በሚገባ አሳይቷል። ማንቸስተር ሲቲ ላይ ሶስት ጎሎችን ማስቆጠሩ እና ሀትሪክ መስራቱ በዚህ ውድድር አመት ተመልክተናል፣ እና በሌሎችም ጨዋታዎች ላይ በደንብ አቋሙን ማሳየት የቻለ ተጫዋች ስለሆነ በፕሪሚየር ሊጉ መጥቶ መጫወት አይቸግረውም የሚል አንድ መከራከሪያ ያቀርባሉ። ሁለተኛው ደግሞ ለብሔራዊ ቡድንም ሲጫወት ይሄንኑ አቋሙን አሳይቷል። ስለዚህ ወደ አርሰናል ቢመጣ ፕሪሚየር ሊጉን መላመድ አይከብደውም የሚል አቋም ይዘዋልና ቪክተር ጊዮኬሬሽ ቢመጣ እያሉ ነው። ስለዚህ አሁን ክርክሩ በአብዛኛው በቪክተር ጊዮኬሬሽና በቤንጃሚን ሼሽኮ መካከል ሆኗል። ከቤንጃሚን ሼሽኮ ጋር ግን ከአርቢ ላይብዚሽ ጋር ከክለቡ ጋር አርሰናል የመጀመሪያውን ንግግር ጀምሯል የሚል መረጃ ነው የወጣው። ከሁለቱ አንዱ ቢፈርሙ አርሰናል ትልቅ አጥቂ ያስፈልገዋል። ይበልጥ እኔ ቪክተር ጊዮኬሬሽ የተሻለ ይመስለኛል። ቤንጃሚን ሼሽኮ በጣም አሪፍ ተጫዋች ነው። ቪክተር ጊዮኬሬሽ ግን 26 አመት ሆኖ በደንብ ልምድ አግኝቷል እና የሚፈልገው አርሰናል የሚፈልገው ጎሎችን በደንብ የሚያስቆጥር ተጫዋች ነው ሁለት አመታት ያንን ከቤንጃሚን ሼሽኮ በላይ አሳይቷል። ምንም እንኳን የጀርመን ቡንደስሊጋ ከፖርቱጋል ፕሪሜራ ሊጋ ከፍ ያለ ቢሆንም ጎል በማስቆጠር ረገድ ቪክተር ጊዮኬሪሽ የተሻለው ተጫዋች ነው እና ማስፈረም የሚችል ከሆነ በጣም አሪፍ ይመስለኛል። ከባዱ ነገር ግን ቼልሲ ና ዩቬንቱስ በቪክተር ጊዮኬሪሽ ዝውውር ውስጥ ገብተዋል የሚል መረጃ ወጥቷል። የሊቨርፑልን ጉዳይ እንመልከት ፍሪምፖንግን ዝውውር ለማጠናቀቅ የጤና ምርመራ ጨርሷል፣ የሚል መረጃ ቢል ይዘውቷል። በጣም አሪፍ ዜና ነው፣ ምክንያቱም ትሬንት አሌክሳንደር አርኖልድ አስቀድሞ ነው ከሊቨርፑል እንደሚለያይ ያሳወቀው። የመጨረሻ ጨዋታዎች ላይ እንደውም ሁለት መልክ ያለው ቆይታ ነበር የነበረው በአንፊልድ። ይህንን ካሳወቀ በኋላ ከሊቨርፑል እንደሚለያይ ሀያ ዓመታት ከቆየበት ክለቡ እንደሚለያይ ካሳወቀ በኋላ የመጀመሪያው ጨዋታ በአንፊልድ ሲደረግ በደጋፊዎች ተጩኸበት። ደጋፊዎች እንዴት በዚህ መልኩ ትወጣለ በሚል እንደሚቆይ ተስፋ ነበራቸው፣ ግን እንደሚወጣ አሳወቀ። በዛ ላይ ደግሞ በነጻ ዝውውር ነው የሚወጣው። በዚህ ምክንያት ደጋፊዎች ተቃውሞታል። የርገን ክሎፕን ጨምሮ ብዙዎች በደጋፊዎች ላይ ተበሳጭተዋል፣ ከትሬንት አሌክሳንደር አርኖልድ ጎን ቆመዋል። የመጨረሻው ጨዋታ ሲደረግ ግን በስቴዲየም ውስጥ የሚገባውን ድጋፍ ተሰጥቷታል እና በጣም አሪፍ ነበረ። ሁለት መልካላቸው ያልኩት ለዚህ ነው። ይህ ተጫዋች ለረጅም ጊዜ ስለተጫወተ በሊቨርፑል በቀኝ መስመር ተከላካይነት ወሳኝ ተጫዋች ነው። ሊቨርፑል የሚያስፈልገው ና ሁለት በተለያዩ የውድድር ዓመታትን በባየር ሊቨርኩሰን ግሩም አቋሙን ያሳየውን ፍሪምፖን ግን ለማስፈረም ተቃርበዋል። ሁሉ ነገር ተጠናቁ። የሚቀረው ሁለቱም ክለቦች ባየር ሊቨርኩሰንም ወይ ሊቨርፑልም የዚህ ተጫዋች ዝውውር ማሳወቅ ብቻ ነው ተብሏል። አንድ አሪፍ ዜና ለሊቨርፑል ሁለተኛው ደግሞ ትናንት ምሽት ቪርትዝን በተመለከተ ሌላኛው የባየር ሊቨርኩሰን ተጫዋች ነው። ይህ ተጫዋች ወደ ሊቨርፑል የሚያመራበት እድል እንዳለ በተደጋጋሚ በቀናት ውስጥ ሲነገር ቆይቶ ትናንትና ሪያል ማድሪድ በዚህ ተጫዋች ዝውውር ውስጥ የመግባት ፍላጎት አለው፣ አዲሱ አሰልጣኝ ሻቢ አሎንሶ የዚህ ተጫዋች ፈላጊ ነው የሚል መረጃ መውጣቱን ተከትሎ የሊቨርፑል ደጋፊዎች በመጠነኛ ጭንቀት ውስጥ ገብተው ነበረ። ግን ትናንት ምሽት ደግሞ የወጡ መረጃዎች፣ በተለይ ለንደን ኢቪኒንግ ይህን መረጃ ይዞ ወጥቷል። ሊቨርፑል የተጫዋቹን ዝውውር ለመጨረስ አሁንም የተሻለ ውዝውሩን እየመራ ያለ ክለብ ነው ብለዋል። እንደውም ከኔሽንስ ሊግ የጀርመን ጨዋታዎች አስቀድሞ ሰኔ ወር መጀመሪያ ላይ የሚደረግ ወይም በእኛ ደግሞ በዚህ ወር መጨረሻ ላይ የሚደረጉ ጨዋታዎች ናቸው። ከነዚህ ጨዋታዎች አስቀድሞ የዚህን ተጫዋች ዝውውር ሊቨርፑል የማጠናቀቅ እድል አለው የሚል መረጃ ነው የወጣው። ሁለተኛ አሪፍ ዜና። ሶስተኛው ደግሞ ታኬ ፉሶ ኩቦን የቀድሞውን ሪያል ማድሪድ ተጫዋች፣ አሁን በሪያል ሶሴዳድ የሚገኘው ና አርሰናልን ጨምሮ በርካታ ክለቦች የሚፈልጉት ጃፓናዊ ተጫዋች ነው። 50 ሚሊዮን ፓውንድ የመልቀቂያ ሂሳብ አለው። ሊቨርፑል አንደኛው ፈላጊ ሆኖ መጥቷል። ና ተጫዋችን ከፈለገ ሊቨርፑል በፍጥነት ነው ዝውውር የሚፈጽመው። በአመታት ውስጥ ይህንን አሳይቶናል። አምናም ከዛ በፊትም በነበሩ አምናም በእርግጥ ብዙ አላስፈረሙ፣ ግን ከዛ በፊት በነበሩ አመታት የማካሊስተርን ዝውውር ሲፈጽም፣ ሌሎችንም ዝውውር ሲፈጽም ብዙ ወሬ የለም ከሆነ ክለብ ከሆነ ተጫዋች ጋር ስሙ እያያዛል ወዲያውኑ አስፈረመ ነው የሚባለውና ይሄ ልምድ ስላለው ሊቨርፑል ታኬፉሳን ለማስፈረም የተሻለ እድል ይኖረዋል ማለት ነው። ከሊቨርፑል ጋር በተያያዘ እነዚህ አሪፍ ዜናዎች አሉ። ቸልሲ ሊያም ዴላፕን ለማስፈረም ተስማምቷል። ትናንትና ተጫዋቹ ነበረ ቸልሲን ለመቀላቀል ፍላጎት እንዳለው ያረጋገጠው ዘ አትሌቲክ ይህንን መረጃ ይዞ ወጥቷል። በተመሳሳይ ፋብሪዚዮ ሮማኖም ይሄ ተጫዋች ቸልሲን መምረጡን መረጃ ይዘው ወጥቶ ነበረ። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ኤሲ ሚላን፣ ዩቬንቱስን የመሳሰሉ ክለቦች ይፈልጉት ነበረ። በተለይ ደግሞ 30 ሚሊዮን ፓውንድ ብቻ የሚያወጣ ተጫዋች መሆኑን ተከትሎ በፕሪሚየር ሊጉን ባለፈው የውድድር አመት ክለቡ ቢወርድም እሱ ግን አስራ ሁለት ጎሎችን አስቆጥሯል። በወራጅ ክለብ ውስጥ ነው ይሄንን ማድረግ የቻለው። ከጎልም በላይ የነበረው አቋም በትልቅ ክለብ ቢጫወት ይበልጥ እንደሚጎላ የሚያሳይ ስለነበረ ትልልቅ ክለቦች ፈልገውታል። ከገንዘቡ ጋር ማነስም ጋር ተያይዞ እና ሀያ ሁለት አመቱ ነው። እንግሊዛዊ ነው። አባቱ በእርግጥ ለአየርላንድ ነው የተጫወቱት በብሔራዊ ቡድን። እሱ ግን አሁን ከ21 አመት በታች ለእንግሊዝ ብሔራዊ ቡድን አባል ስለሆነ ለእንግሊዝ ብሔራዊ ቡድን የሚጫወትበት እድል ከፍተኛ ነው ና ወደ ቼልሲ የሚያመራበት እድል አለ ተብሏል። እነዚህ ትልልቅ ክለቦችን አልፈልግም ብሏል። በተለይ ማንቸስተር ዩናይትድ በደንብ ይፈልገው ነበር። አሁን የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾች ላይ ትኩረት አድርጓል ማንቸስተር ዩናይትድ እና፣ አንደኛው የሚፈልገው ተጫዋች ዴላፕ ነበረ። ወደ ቼልሲ ለመዘዋወር ተቃርቧል። ኢንዞ ማሬስካ ትልቅ አስተዋጽኦ አድርገዋል በዝውውሩ ላይ ተብሏል። ሁለተኛው ደግሞ ቼልሲ የአውሮፓ ቻምፒየንስ ሊግ እድልን ማግኘቱ ነው። ለዚህ ተጫዋች ወደ ቼልሲ ለማምራት ትልቅ አስተዋጽኦ ያደረገለት